የበጎ ስራ ክፍያው ዘግይቶ እኮ አያውቅም። ነገሩ ሲጀምር በዝናብ ነው። አስፓልቱ በውሃ ሞልቶ በአስር ብር ሲያሻግሩ ካዶናይ ጋር ይገናኛሉ። ስራ ፈጠራቸው ስላስደስተው የሚያስፈልጋቸውን አሟልቶ ቲክቶክ አስጀምሩ ህይወታቸውን ሊቀይር ሀብሎ ይጀምራል ጸጉር ቤትም ወስዶ ጸጉራቸውን አስተካክሎ ልብሳቸውንም ፏ አርጎ ፋይፍ ስታር ሆቴል ውስጥ አሳርፎ ዲቻ ቦይስ ብሎ አካውንት ከፍቶ ስራውን ይጀምራል። 15 ቀን ባልሞላ ጊዜ ውስጥም ከመቶ ሺህ በላይ ተከታይ ያገኛሉ። እንደምትመለከቱት በየጊዜው በፋፈሽ እያደረገ የአቅሙ ሲሞክር የወላይታ ህዝብን ይመለከታል። ለጊፍታ ባአል ጠርተው ፍቅራቸውንም ያሳዩታል። ስም ውስጥ የሁሉ የህዝብ ፍቅር ዝም ብሎ አልመጣም። ሁላችንም በምንችለው መጠን ሰፖርት እናድርገው። እስኪ ይህ ያዶናይ ተግባር ከአስር ስንት ይገባዋል? ሀሳባችሁን ኮመንት ላይ አስቀምጡልኝ። ይህ ጫማ እያጸዳው ያለው ልጅ ጓደኞቹን ለማየት ለአንድ ሰዓት ተራምጃለሁ አለኝ። በጣም አያሳዝንም? እንዴት እንደሚወዳቸው እነሱም እሱን ለማየት በጠዋት ተነስተው ውጪ ከእሱ ጋር እያወሩ ነበረ። ጓደኝነታቸው ሲያስቀና፣ እንደዚህ አይነት ጓደኝነት ይስጣችሁ ነው የሚያስብለው። ከዛ አንድ ሀሳብ መጣልኝ። ለምን ዲቻ ቦይ ሰርፕራይዝ አያርጉትም?